ሰላም እንዴት ዋላችሁ? እንዴት ናችሁ? ኑ እርጎን ስራ የእርጎ ቀላል አሰራር ላሳያችሁ። ነው ለመግደፊያ እንኳን አደረሳችሁ። እዚህ ጋር ድስት እንደምታዩት ጥጅ አለሁኝ ምድጃውንም አብርቸዋለሁ እና ወተቱን የገዛሁትን ወተት ገለበጥኩት። ወፍራሙን ወተት ነው ማለት ነው ምንጠቀም ሁሉም ወተት ገልብጨዋለሁኝ። እናንተ የምትፈልጉትን ያህል መጠቀም ትችላላችሁ። ይሄን አያችሁት ዲ የሚለውን ወይም ደግሞ ወፍራሙን ማለት ነው። ቀጭኑ እንዳይሆንባችሁ ለማሞቅ ብቻ ነው እሱ። እስከሚሞቅልን ከዚህ ጋር የእርጎ ማርጊያ ሳህናችን አጥቤዋለሁኝ። ትንሽ ዋለሁ ላጥለው እና ከዚህ ጋር ማጠኛ አዘጋጅቻለሁ አጠፋሁትና እዚህ እስቀምጠዋለሁ። ከኢትዮጵያ የመጣ ነው። በቅልም ማድረግ ትችላላችሁ። ብዙ ጊዜ በቅል ነው፣ ግን ይሄ አዲስ ስላገኘሁት ደስ አለኝና በዚህ ማርጋት ጀመርኩ። በዛውም ስለሚቀርብበት ምሸጠው አላይ መግዛት ትችላላችሁ። የሻይ ማፊያም አብሮ አለው። የሁላችሁ አንድ አይነት ማች የሚያደርግ ከፈልጋችሁ የሻይ እንትኑ ለእኔ ብቻ ነው። ይሄን ግን አላይ መግዛት ትችላላችሁ። የሻይ በራዱ ማለት አንድ ነው የቀረው። አንድ የኔ ይሄ ነው ያለው አንድ ነው የሚሸጥ ያለው። ሌላ ትርፍ የለውም መግዛት ትችላላችሁ። ይሄኛው ግን አለው። አሁን ይሄ ውሃን ከዚህ ያደርገዋለ። ይቅርታ ይበቃዋል። ሌላ እንትን እንዳያመጣብን እንዳይበዛ። ይሄ ከኢትዮጵያ የመጣ ነው። ቆንጆ ማትኛ ነው። ስሙን አላቀውም፣ ጓደኛ ነው የሰጠችኝ። እንግዲህ የእኛ ሀገር ፈጠቃ ወንበላ ምናምን ይባላል። ክትክታ እንደዛ ይባላል። አሁን እዚህ ጋር እንትን የዚህን ሀገር አንድ ግማሽ የካፕ የሚያክል የዚህን አገር እርጎ ይሄ እንጠቀማለሁ። እንደምታዩት እዚህ ጋር ነው የምጠቀም፣ ቶሎ እንዲያበስልልን ማለት እንዲረጋ። ዝም ብለን ብንጠቀም እንችላለን፣ ግን ብዙ ከውጭ ሲቆይ ወይም ቶሎ ካረጋ የሚሳብ ነገር ይሰራል እና ጥሩ ነው ለጤናችን፣ ግን ያው አንዳንዴ ደስ አይለንም ያ ነገር ትክክል ያልሆነ ነገር መስሎ ስለሚታይ እኔ በበኩሌ ደስ አይለኝም። እንደዛ አይነት ይሄ ግን ቶሎ ያፈጥነዋል፣ ቶሎ እንዲፈላ ማለት እንዲረጋ፣ ይቅርታ፣ እንዲረጋ ይጠቅመዋል ማለት ነው። ከዛ ደግሞ የትክክለኛውን እርጎ እርጎ እንዴን ጣፋጭ እንዳይሆንብን አንድ እንትን የሚሆን አንድ ካፕ የሚሆን የበተር ሜልኩን እጠቀማለሁኝ ማለት ነው። እንዲሁ በግምት አልሰፈርኩትም፣ በግምት አንድ ካፕ የሚሆን ነው የተጠቀምኩ ማለት ነው እና የአይብ የአገር ቤቱን እርጎ እንዲህ ይዝልን ቴክስቸሩን፣ አሚን ቴስቱን ትንሽ እንትን እንዴል ነው እና በጣም መፍላት የለበትም። ወይም ደግሞ እንደኔ ሳይሆን ምን ታደርጋላችሁ እናንተ፣ በተለይ የብርጭቆ ሳህን ካላችሁ ይሄም ቢሆን ምንም ችግር የለውም። ከዚህ ወተቱን ትገለብጡና ኦብኑን ሞቅ አድርጋችሁ ኦቨን ውስጥ ሞቅ ካለ በኋላ ከዛ ውስጥ ማሳደርም ትችላላችሁ። ምኒ ኦቨን በተለይ ካላችሁ እንደዛ ማድረግ ትችላላችሁ። አሁን ይሄ የኔ ሞቀዋል። ወደዚህ ገለብጠዋለሁ። ስገለብጠው ስፕላሽ እንዳያደርግ። ደስ ሲል ሽታው ራሱ በጣም ቆንጆ ነው። ገልብጬ እመጣለሁኝ ማለት ነው። ኦኬ፣ ይኸው ገለበጥኩት ወተቱን። እናንተ እንዳልኩት መጀመሪያ የሚበቃችሁን መጠቀም ትችላላችሁ። እናንተ እስኪ ታምዛ በሉስ። ከዛ ከዛ የመጨረሻ ደግሞ በጣም ቶሎ የሚያፈጥንልንን ቃሪያ ነው። እነዚህ ሁለት ቃሪያ ነው። አንዱን ከሶስት አንዱን ከሁለት ነው የሰነጠቁት እና ከዛ ይሄንም እንደዚህ እንጠቀማለን። በቃ ጣልጣል ነው የምናደርገው ከላይ ፍሬው ሊነካው ይችላል፣ ሊረግፍ ይችላል፣ ምንም ችግር የለውም። እሱ ነው እንዲያውም የሚያፈጥንልን። እንትኑን እንደዚህ እናደርግ እና እናስቀምጠዋለን ከድነን። ሌላው አሁን ይሄ ሙቀት ምድጃ የነበረበት ሙቀት አደል ሰማችሁት የሆነ እንትን አለው። ገና ትኩስ ነው። ከዚህ ጋር ከሙቀቱ ኦን አላደረግኩትም፣ ከሙቀቱ ነው ያስቀመጥኩት። ከዛ ከድስቱም መጠቀም ትችላላችሁ ከፈለጋችሁ። አሁን ይሄ ሙቀት ነው። ዛሬ ማታ ነው ነገ ረግቶ ነው ማገኘው። ያው ሲረጋ ላላሳያችሁ ይችላለሁኝ። አሁን ቶሎ እናንተ እንድትሰሩ ዛሬ ፖስት አደርግላችኋለሁ ማለት ነው እና እንደዚህ ሆናል። ተምሳ ክበሉ እናንተም ድስቱን ከፈለጋችሁ ሳህኑን ማቅረቢያ ይሆናል። የራስ መጠየቂያ፣ ለገንፎ፣ ለቅቤ ማስቀመጫ፣ በተለይ ለቅቤ ማስቀመጫ ማቅረቢያ በጣም የሚመች ሳህን ነው። ሰው ሲመጣም ቆንጆ ማቅረቢያ ነው። ብዙ ሶስት አራት አድርጋችሁ ክስታችሁ እንደዚህ ማቅረብ ትችላላችሁ። ለወጥ ማቅረቢያ ይቅርታ እና ለወጥ ማቅረቢያ ይሆናል እላችኋለሁ። ቆንጆ ነው። ታምሳፍ የሚለውን ንኩት ለዛሬዋ ቀን እንኳን አደረሳችሁ። ይሄን ይመስላል። አይቡንም በዚሁ መስራት ትችላላችሁ። እዚሁ ላይ እንደዚሁ ከረጋ በኋላ አይብ መስራት ይቻላል። እሺ በሉ ሰላሙን፣ ሁልኝ ወዳችኋለሁ፣ አከብራችኋለሁ። በሰላም እንገናኝ ባይ